ከሁሉ አስቀድሜ ሁለት ሺህ አስራ ሰባት በብዙ ድል፣ በብዙ መከናወን፣ በብዙ ስኬት ላሸጋገረን በጠራ አሳሪ ላይ መጪውን ጊዜ በተስፋ እንድንጓዝ ለረዳን ከጣሪያችን ምስጋና እንዳቀርብ ይፈ በብዙ የተረዳን በብዙ የታገዝን ብዙ መከናወን ያየን ሰዎች ከስኬት በኋላ በምስጋና የሚገባውን መጠታዊ መስፈት እጅግ አስፈላጊ ልምምድ ስለሆነ፣ እንደኔ ያለ እድለኛ ሰው ደጋግሞ ፈጣሪውን ሲያመሰግን እናንተም ብትጠባበሩት አይገባም። የዛሬውን የመደመር መንግሥት የመጽሐፍ መርቃት አስመልክቶ በተውኔት እጅግ አስደማሚ በሆነ መንገድ መጽሐፍቶቹን የዳሰሱ ወጣቶች፣ ሙያተኞች ምስጋና ይገባቸዋል። እጅግ አድርጌ አመሰግናለሁ። ታዳጊ ሕጻናት በሰርከስ በውቁ እና ሀገር ወዳዱ ድምፃዊ ነዋይ ደበበ ታግዘው ላቀረብን ሰርከስ እሱንም እነሱን ማመስገን እፈልጋለሁ። ዶክተር እዝራን እንደዚሁ ማመስገን እፈልጋለሁ። ዶክተር ፍጹም፣ ዶክተር ዮሴፍ አቶ ጌታቸው አቶ ዘሪሁን እንዲሁም ዶክተር ዳኛቸው እጅግ አስደማሚ በሆነ መንገድ ስለ መጽሐፉ ያላቸውን ምልከታ በግልጽ ቋንቋ እና እጅግ አስተማሪ በሆነ መንገድ ማቅረብ ስለቻሉ በግሌ እጅግ የተደመምኩ መሆኔን እየገለጽኩ እነሱንም ማመስገን እፈልጋለሁ። የመደመር መንግሥት ጊዜ ካለፈ በኋላ ዘመን ካለፈ በኋላ እንዲህና እንዲያነበር እኮ ያሰብኩት ትውልድ ይፋረደኝ እሳቤ የነበረ እንዳልከውን እንዳላሳካ አስቸገሩኝ እንጂ ለሚል ሰበብ ፍለጋ የተዘጋጀ መጽሐፍ ሳይሆን ጊዜ ሲዝን ተሰጥቶናል። በግልጽ ምልከታና እሳቤ ሀገራችንን ብንሰራ ታሪክ ሰሪዎች እንጂ ዘካሪዎች አንሆንም በሚል ኢንቴንሽን የተዘጋጀ ሰነድ። ይህ እንደ ኢትዮጵያ ላሉ ማደግ መለወጥ ለሚፈልጉ ሀገራት በሙሉ እጅግ አስፈላጊ ነገር ግን ረዘም ላለ ጊዜ ስለቆየን በበርካቶች ሀሳቡን በዝርዝር በመነገሩ ምክንያት ይህንን መጽሐፍ በአራት መዎች ሰብሰብ አድርጌ አጠር ባለ መንገድ የተፈለገውን ነገር ለመግለጽ እንድችል የእናንተ ፈቃድ እና የሁንታ ከሆነ የመደመር መንግሥት ማጠንጠኛው አራት መ ነው። የመጀመሪያው መ መነሻ ምንድ ነው? መነሻው ያላችሁ እንደሆነ አቶ ዘር እንዳሉት ቁጭት። ኢትዮጵያ ለምን ደሃ ሆነች? ኢትዮጵያ ለምን ተረጅ ሆነች? ኢትዮጵያ ከማን ስለምታንስ ነው? ከማን የምትረዳው የሚሉ የቁጭት ጥያቄዎችና ምክንያት ፍለጋ አሳማኝ ምክንያት ከተገኘለት ሊያዝናና ሊያሰኛ ይችላል። በቂ ምክንያት ካልተገኘ ግን ቁጭት ያንገበገባል፣ እንቅልፍ ይነሳል። ለምን ኢትዮጵያ ለምን ደኸየች ሲባል በዓለም ላይ ብቸኛው ድሀ ሀገር ኢትዮጵያ ስለሆነች አይደለም አይደለም። ብዙ ደሃ ሀገር ናችሁ ተብለው የተቀበሉ ሀገሮች አሉ። የኢትዮጵያ የሚያንገበግበው ምድረ ቀደምት መሆኗ እኛ ብቻ ሳይሆን ሳልሆን ዓለም የሚያምን የሚጨበት ታሪክ ያላት ሀገር መሆኗ ምድረ ቀደምት መሆኗ ረቂቅ መሆኗ ግዙፍ መሆኗ በርካታ ህዝብ ያላት ወጣት ህዝቦች ያላት ሀገር መሆኗ፣ ጀግኖች፣ ደፋሮች ለህይወታቸው የማይሳሱ በረዥም ጊዜ ውስጥ ቢለካ ጀግነታቸው ያለን ጠፈ ህዝቦች መኖሪያ መሆኗ ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንፃ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሀ ሆነ? እንዴትስ ለማኝ ሆነ ብሎ መጠየቅ ያስፈልጋል ኢትዮጵያ ጋር እርሻን ጀመሩ ይነገራል። ምድረ ቀደም ስለሆነ እርሻን ጀምረን ብረት ቀጥቅጠን ማረሻ ሰርተን፣ አርሰን አጭደን መብላት የጀመርንና ያስጀመርን ህዝቦች እንዴት እዚያው ተቸክለን ቆመን ምግብ ለኛ እንቆቅልሽ ሆነ? ኢትዮጵያውያን በሸማ ልብስ ባህላዊ በሆነ መንገድ ልብሳቸውን በመስራት በታሪክ ብቻ ሳይሆን ዛሬ ሁላችሁ እንደምታቁት በሽመና የሚታወቅ ባህል ያለው ሀገር ነው ኢትዮጵያ። ሸምነን መልበስ የቻልን ሽመናን ያስተማርን ኢትዮጵያውያን እንዴት ልብሳችንን ማምረት አቅቶ ልብስ ከውጭ የምንሸምተው በባህል መድኃኒት በሁላችሁ ቤት ጓዳ እንደሚታወቀው ለብዙ ችግሮች መድኃኒት ቅጠል በመጥጠስ መቀመም፣ መፈወስ የሚችል ታሪክና ባህል ያላት ኢትዮጵያ እንዴት መድኃኒት ማምረት ተሳና? ምንም ጥፍጣፊ እርሾ ባይኖር በንዳይ ባልገረመ ነበር! ግን ልምዱ፣ ታሪኩ አስቻይ ሁኔታ እያለ እንዴት ደሃው። በዓለም ላይ ከፍተኛ የወርቅ ሪዘርቭ ያከማቹ ሀገራት ወርቅ በማምረት አይታወቁም! እነሱ ከኛ ጥቂቱ ወርቅ ገዝተው ሸልፍ ላይ ማስቀመጥ ሀብታም ተባሉ። እኛ የበዛውን ወርቅ በከሰ ለማስቀመጥ ድሃ ተባል እኛ ጋር ያለው ወርቅ እነሱ ጋር ያለው ወርቅ ይበልጣል ያስቀመጥንበት ቦታ ብቻ ነው ያስቀመጥንበት ቦታ ደሃ የሚያስብል ከሆነ የቦታ ለውጥ ለማምጣት ኢማጂኔሽን ፓወር ያስፈልጋል ማለት ነው የተሰጠንን ደህንነት መቀበል ብቻ ሳይሆን የቦታ ለውጥ አልኮ- መስተካከል ያስፈልጋል እና አንደኛው፣ ወደ ኋላ የሚያስጉዘው ቁጭት፣ ሁለተኛው ቅናት የመንፈስ ቅናት፣ ሌሎች እንዴት ዘመኑ እንትና ወርቅ የላቸው የሚታረስ መሬት የላቸው

የጥጋ ነው ስናንቀላፋ እነሱ የቀደመው እኛ ይቀር ነው ዘመናት ወደ ኋላ ለመፈተሽ ይሞክራል። በዚህ መነሾ ውስጥና የዋልዮች ጉዞ የበደበር መንግሥት የተገነዘባቸው አንኳ አንኳ ሳቢዎች አንደኛ የተዛቡ ጥያቄዎች ናቸው። በትክክል አለመጠየቅ ትክክለኛ ምላሽ እንዳናገኝ ስለሚያደርግ፣ ሁለተኛ በተዛባው ጥያቄ አፍራሽ የለውጥ ሂደት መከተላቸው። ጥያቄያችን ስሁት ነው፣ ለዚያ የሚሰጠው ምላሽ ደግሞ አፍራሽ ነው። የእኛ ብቃት የእኛ የለውጥ አራማጅነት የሚለካው ትናንትናን በመናድ ትናንትናን በማፍረስ እንጂ የጎደለ ቦልተን የላቀ የተሻለ አሸጋግሮ በመስጠት አልነበር። የመደመር መንግሥት ያልተሄደበትን መንገድ መጓዝ ይመርጣል። ይህን ለማሳየት መነሻውን ለመገንዘብ ህዳሴና ሱዳን በቂ አስተማሪ ምሳሌ መሆን ይቻላል። ሱዳን እኛ ስንለወጥ ሰላማዊ ሀገር ነበር። ከኛ ለውጥ በኋላ የሱዳን ለውጥ እኛ ለማገዝ እንደሞከር ነው። ከሞላ ጎደል ሰላማዊ ነው። ነገር ግን የተዛባ ጥያቄ ሲነሳና ምላሽ ማፍረስ ሲሆን፣ ዛሬ ሱዳን ቀድሞ በልጆቿ የገነባችውን የካርቱም ኢንተርናሽናል ኤርፖርት እንዳልነበር አድርገዋል። 10 ሚሊዮን ገደማ የሚጠ የሚጠጋ ሕዝብ ሚሆንበት የካርቱም ከተማ ያን ሕዝብ መሸከም የማይችል ከተማዋን ለምን የተከተሉት የመረጡት መንገድ አፍራሽ ነው። እኛ ደግሞ እጅግ በገንዘብም በገንዘብን በሀሳብ በአሰላለፍ የሚገዝፈው ህዳሴ ከእነ ስብራቱ ነበር የተቀበልነው። በነገራችን ላይ ሰሞኑ ህዳሴን በሚመለከት ማን ሰራው እንዴት ሰራው የማን ድርሻው ስንት ፐርሰንት ይሆናል የሚል በእጅጉ አከራካሪ ሆኖ ቆይቷል ለምን ስለጨረስነው ያለቀ ነገር ፍሬ ባለቤቱ ስለሚበዛ እንጂ

በስኬት ለመሻማት ጊዜ የለውም የምትለው መንግስት ማሳካት ስለሆነ ሲያሳካም ብቻዬን ማሳካት እችላለሁ ብሎ መደመር አያም የብቸኝነት ጉድለት ስላለ ኢትዮጵያውያን በሚችሉት ሁሉ ተደምረው ያሳኩት የመላ የኢትዮጵያውያን ገልልና ድል እንጂ፣ የአንድ መንግስት፣ የአንድ ሰው፣ የአንድ ግለሰብ አይደለም። ለዚህ ነው ሐውልቱ ላይ መላ ኢትዮጵያን በሚወክል መልኩ የብዙዎቹን ምስለ ቅርጽ የያዘ ሐውልት መገንባት ያስፈለገበት ምክንያት። ሕዳሴ የመላ ኢትዮጵያዊ ብቻ ሳይሆን የኢትዮጵያ ወዳጆችን ጭምር የኩራት ምንጭ ስለሆነ፣ ሽሚያው የወለደው ድል ስለሆነ አሳክተን

ድልቤ የናንተ ህዳሴው ግን የጋራችን ነው ማለት ነው። አንደኛው የመጀመሪያው መነሻ ይሄንን የመደመር መንግሥት የኋልዮች ተጉዞ ከዳሰሰ በኋላ መዳረሻውን ደግሞ ይተልማል። ድህነትን መሰያት ብቻ ሳይሆን ብልጽግናን ይመኛል። እዚህ ጋር ያለው ዋናው ቁልፍ ጉዳይ መዳረሻችን ላይ ምኞት ነው ወይስ ፍላጎት ነው? ባሉ ምኞት ከሆነ ትጋት የሌለበት ምኞት ከሆነ በንድፍ ያልታገዘ በተቋም ያልታገዘ ምኞት ከሆነ ምኞት ደግነቱ ቦግልም ነው። እዛ የልመኛለን ነገር የመደመር መንግሥት ከምኞት ይሻገራል። ፍላጎቱ በግልጽ ራዕይ የነጠረ፣ መቼ ምን ብናሳካ የት ልንደርስ እንደምንችል የሚያመላክት፣ የኢትዮጵያን ሁለንተናዊ ብልጽግና የሚፈልግ ብቻ ሳይሆን እንደሚቻል የሚያምን ይህ ፍላጎት የመፈጸም ብቃት እንዳለን ሳያረጋግጥ አይነሳም። በዚህ ጽሑፍ ላይ ቀደም ሲል ሪቪው ያደረጉ ወንድሞቼ እንዳነሱት እውቀት በሁለት መንገድ ሊገኝ ይችላል። አንደኛው በኢንፎርሜሽን በመስማት፣ በማንበብ፣ በመጠየቅ እውቀት ሊገኝ ይችላል። ሁለተኛው የእውቀት ማግኛ መንገድ ግን የተግባር ልምምድ ነው። የዚህ መጽሐፍ ውጤት ከሰማነው ካነበብነው ብቻ ሳይሆን በተግባር ስንሞክር ካየነው ውጣ ውረድ ጭምር ስለሆነ ብዙዎች የሚማሩበት የሚያሳድጉት የበለጸገች ኢትዮጵያ ለማየት የሚተጉበት እንደሚሆን ጥርጥር ነው። የመፈጸም ብቃታችን በብዙ መንገድ አይተናል። የእኛ መሻት የምትመስል ሀገር ሳይሆን የምትመሰል ሀገር መፍጠር ነው። ለመምሰል ሞክረናል ብዙ ጊዜ አልተሳካ። አሁን በእኛ መልክ በእኛ ህሳቤ በእኛ ባህል ልክ ተጠርሶ በምሳሌ የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብለው መንግስት በሱሚያ ለምሳሌ፣ አረንጓዴ አሻራ አረንጓዴ አሻራ በጥቁር ህዝቦች ታሪክ እስከ ዛሬ ድረስ ማንም ያልሞከረው ነው። አርባ ስምንት ቢሊየን ችግኝ ይህ የምንመስለው ሳይሆን የምትመሰልበት ሆኖ በታሪክ ማዕደር የሚቀመጥ ይሆናል። እያንዳንዱ የጥቁር ዘር እንደሚችል፣ እንደሚያስብ፣ እንደሚቀናጅ ተሰናስሮ ትልቁን ነገር ማሳካት እንደሚችል አንድ ማሳያ ተደርጎ ሊወሰድ ይችላል። ሁለተኛ፣ ቅድም ያነሳው ትዳስ በትውልዶች መካከል ሳይቆሙ በገንዘብ እጥረት ሳይቆሙ በኮሮና ሳይቆ በጦርነት ሳይቆም ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘርፍ ትልቅ ነገር አስሩ ሳይለምን፣ ሳይበደር፣ ሳይለቃም ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ቅድም ወንድሜ ጌታቸው እንዳነሳው አዲስ አበባን በሚመለከት እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ፣ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያት፣ በራስ አቅም፣ በራስ ገንዘብ፣ በአጠረ ጊዜ ከመቆሸሽ ከጨለማ ለመመድ የወጣን ከተማ ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። እግረ መንገድ የጌታቸውን ኮንሰር ለመጋራት ምንም ነገር በቤታችን ጀምረን ቤታችን ላይ ማብቃት የለበትም። የእኛ ቦቶ ያለ የጌታቸው ወጣ እንጂ ከቢሮ እስከ ከተማ፣ ከከተማ እስከ ሀገር ሊለ ቢሮአችን፣ ግቢያችን፣ ሰፈራችን፣ ከዛም አዲስ አበባችን ያለ። ነገር ግን ዛሬ የእኛ ስህተት ሆኖ ይሆናል እንጂ ወንድም የጌታቸው ቢሾፍቱ፣ አዳማ፣ አርሲነገሌ፣ ሐዋሳ፣ አርባ ምንጭ፣ ሶዶ፣ ጅማ፣ ብቴት ደቡብ፣ ደቡብ ምዕራብ በዚህ እንቅስቃሴ ውስጥ በራሳቸው ልክ ሲንደፋደፉ ታያል። ወደ ምስራቅ ብቴት ሐረር። ሬዳዋ ጅጅጋ በሚያስደንቅ ፍጥነት ራሳቸው እየለወጡ ይገኛሉ። እኔ ከጌታቸው ጋር የምጋራ የብዙዎቻችን እምነት እንዲሆን ፈልገው መንግስታትን የሚገለው ሰልፍ ግራቲፊኬሽን ነው። አዲስ አበባ ላይ አንድ ፐርሰንት ለውጥ አመጣን ብለን የምንመጻደግ ከሆነ አናድግም። የምናድገው በቁጭታችን ልክ ስንተጋ። መልካም ጅማሮ ጀምረናል። ማንም ቢያምን ባያምን አስደናቂ ጅማሮ ጀምረናል። ግን ጅማሮ ጅማሮን ይፈልጋል፣ ወንዴት ይፈልጋል። ልክ እንደመደመር ሳይቆራረጥ መከወን አለ። ያንን ካደረግን ድፍን ኢትዮጵያ የውበት፣ የለውጥ፣ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። ሌላው ሪቨር ሳይድ ነው። ቅድም ዶክተር ዳኛቸው ከተፈጥሮ ጋር አያይዙ የኢትዮጵያን ወንዞች አጠቃቀምና ብልሽት ገልጿል። የአዲስ አበባ የሪቨር ሳይል ፕሮጀክት ወይም የአርባ ምንጭ የሪቨር ሳይል ፕሮጀክት ከአለምንም ጥርጥር ለብዙ ሀገራት ምሳሌ መሆን እጅግ አኩሪ ጅማሮ ነው። ያለ ይህንን ጅማሮ ለማስፋት ለመላው ጥቁር ሕዝብ ምሳሌ የሚሆን ሥራ ለካ ይቻላል። ምሳሌ ማስተጋባት ከአዲስ አበባ ይቻላል። በስንዴ ላይ የነበረው ዘመቻና የተገኘው ውጤትም እንደዚሁ ሊገለጽ የሚችላል። ስለዚህ እኛ ኢትዮጵያውያን ከተደመር በጋራ ለመፍታት ከወሰን እንችላለን የሚለውን ነገር ለማየትና መዳረሻችን የሚያጓጓ አያስተኛም። የኢትዮጵያን የኢትዮጵያ ብልጽግና ማየት፣ የማትረዳ ኢትዮጵያን ማየት፣ ውብ ኢትዮጵያን ማየት እንቅልፍ የሚነሳ ጉዳይ ነው። ይህ ጉጉት፣ ይህ ፍላጎት በታሪክ ካየነው ስብራት ወደ ምንፈልገው ራዕይ ለመድረስ እንዲሁ በዝር ላይ ብቻ ሳይሆን መንገዱን በትክክል መቀየስ ይመልካል። ሦስተኛው መንገዱ ነው። እንዴት ብንጓዝ ነው ያን የሚያጓጓር ራዕይ ልናሳካ የምንችለው? አንደኛ ከውስጥ ወደ ውጭ በማየት ነው። የኢትዮጵያ ክርስትና የኢትዮጵያ እስምና ለዓለም የሚያስተምረው ትርፍ እውቀት ያለው እንጂ ከዓለም የሚያፍቅ ሊሆን አይችልም። ምክንያቱም ክርስትና ተጀምሮ በሰላሳ አመቱ ገደማ ነው ኢትዮጵያ የገባው። እስልምና ተጀምሮ በተጀመረበት አገር ሳይስፋፋ ነው ኢትዮጵያ የገባው። አንድ ሺህ አመት የደለበ እውቀት ያላት ኢትዮጵያ ለማስተማር እንጂ ከሌሎች ለመማር የምትጓጓ መሆን የለባትም። ከውስጥ ወደ ውጭ ማየታለ። ከውጭስ መማር አለብን? ያለፉን፣ የቀደሙን፣ የሰለጠኑ የፈጠሩ ሀገራት አለ መማር አለብን። መቅዳት ነበር። መማር ነ ከነሱ ስንማር የእኛን ምርምርን አሰናስበን ግልጽ ሐሳብ መያዝ ስንችል የአቅምና የአቋም ድማሩን ስንፈጠር ኢትዮጵያ ውስጥ የአቅምና የአቋም ድማሮ ከፈጠረ